ሰላም ጤና ይስጥልን። ክቡራን ዩቲብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በቆሰሉ ሰዎች ላይ መኪና ሲነዱ ተመልክቻለሁ ከአስከፊው የሱዳን ጦርነት ለማምለጥ የሚደረገው አደገኛ ጉዞ አብዱል ቃድር አብዱላህ አሊ በሱዳኗ ኤል ፋሸር ከተማ ላይ በተደረገው ከበባ ምክንያት ላለባቸው የስኳር ህመም የሚሆን መድኃኒት ሳያገኙ ወራት አሳልፈዋል በዚህም ምክንያት እግራቸው ላይ ነርቭ ጉዳት ደርሶባቸዋል በትክክል ለመራመድ የሚቸገሩት የ62 ዓመቱ አሊ የሱዳኑ ፈጥኖ ደራሽ ኃይል ከተማውን ሲቆጣጠር እጅጉን መደንገጣቸውን ያስረዳሉ። በምዕራባዊ ዳርፉር የምትገኘው ይህችን ከተማ በፍጥነት ለቀው ሲወጡ ምንም ሕመም አልተሰማቸውም። አርኤስኤፍ በመጣበት ጠዋት የጥይት ተኩስ ነበር፣ ብዙ ተኩስ። ፈንጂም እየፈነዳ ነበር ይላሉ። ሰዎች በፍርሃት ከቁጥጥር ውጭ ሆነው ነበር። ከቤታቸው ወጥተው ሮጡ። ሁሉን ሰው ወደ ተለያየ አቅጣጫ ነበር የሚሮጠው አባት፣ ወንድ ልጅ፣ ሴት ልጅ እየሮጡ ነበር ሲሉ የነበረውን ሁኔታም ያስታውሳሉ። ለ18 ወራት በከበባ ውስጥ የቆየችው ኤልፋሸር ከተማ በፈጥኖ ደራሽ ኃይሉ የተያዘችበት ሁኔታ የሱዳን የእርስ በርስ ጦርነት አንዱ አስከፊ ምዕራፍ ነው። ቢቢሲ ከኤልፋሸር ያመለጡ ሰዎችን እማኝነት ለመስማት በሰሜናዊ ሀገሪቱ ክፍል የሱዳን ጦር ወደሚቆጣጠራቸው ግዛቶች ተጉዟል። የቢቢሲ ጉዞዎችም በሙሉ በሀገሪቱ ባለስልጣናት ክትትል እየተደረገባቸው ነበረ። ፈጥኖ ደራሹ ኃይል ከሚያዝያ 2015 ዓ ም ጀምሮ ከሀገሪቱ መደበኛ ጦር ጋር ውጊያ ውስጥ ነው። ኤልፋሸር መያዣ ለቡድን ትልቅ ድል ነበር። የሱዳን ጦር ዳርፉር ውስጥ የነበረውን ብቸኛ ይዞታ ለቅቆ እንዲያፈገፍግ ማድረግ አስችሎታል። በከተማ የተፈጸሙትን ሰፊ ሰብአዊ መብት ጥሰቶች የሚያሳዩ ማስረጃዎች መውጣታቸው ግን ቡድኑ ዓለም አቀፉ ውግዘት እንዲደርስበትና አሜሪካ ጦርነቱን ለመቋጨት የበለጠ ትኩረት እንድትሰጥ ምክንያት ሆኗል። የቢቢሲ ጋዜጠኞች አሊን ያገኟቸው ከኤልፋሽር በ770 ኪሎ ሜትር ርቀት ላይ ከአልዳባህ ከተማ አቅራቢያ በሚገኝ በረሃ ውስጥ በተመሰረተ መጠለያ ካምፕ ውስጥ ነው። በወቅቱ ቤተሰባቸው ድንኳን እንዲያገኙ ለማስመዝገብ እየሞከሩ ነበረ። የአርኤስኤፍ ተዋጊዎች ሰዎች ላይ ጥይት እየተኮሱ ነበረ። አዛውንቱ ንጹሐን ላይ ጥይታቸውን የሚጨርሱት እነርሱ ላይ ነበር ይላሉ። የተወሰኑት የአል ሰፈር ተዋጊዎች በመኪና ነው የመጡ። አንድ ሰው እየተነፈሰ ከተመለከቱ በላዩ ላይ እየነዱ ነበር ሲሉም የተመለከቱትን ተናግረዋል። አሊ እንደሚያስረዱት አካባቢው ያመለጡት በቻሉት ጊዜ ሁሉ ሲሮጡ መሬት ላይ እየዳኋሊያም አደጋ በሚቃርብበት ሰዓት እየተደበቁ ነው። መኖሪያቸው ከኤልፋሸር ጥቂት ኪሎ ሜትር ርቀት ላይ የምትገኘው ጎርኔ መንደር ነች። ከኤልፋሸር ከተማ የሚሸሹ ሰዎች የመጀመሪያ መዳረሻቸው ጎርኒ ነች። በአቅራቢያቸው በሚገኘው ዘምዘም የተፈናቃዮች መጠለያ ጣቢያ ኃላፊ የነበረው መሐመድ አባከር አንድም ከከተማዋ ከሸሸ በኋላ ያመራው ወደዚች መንደር ነበረ። የፈጥኖ ደራሹ ኃይል ሚያዝያ ወር ላይ ዘምዘምን ሲይዝ ነበር ወደ ኤልፋሸር የሸሸው። ጥቅምት ላይ ደግሞ ከኤልፋሸር በወጣ በማግስቱ ከተማ በዓል በአርኤስኤፍ ተይዛለች መንገዱ በሙሉ በአስከሬን ተሞላ ነበር ይላል ራሱን የሸመገለ ሰው አስመስሎ በሸሸበት ሰዓት የተመለከተው ሲያስታውስ የተወሰኑ ሰዎች ፊት ለፊታችን ቀጥታ በጥይት ደብድበው ወሰዷቸው ሩቅ ቦታ ወረወራቸው መንገድ ላይ ያልተቀበሩ ሬሳዎች ሜዳ ላይ አይተናል። አንድ ወንዶቹ ለሁለትና ለሶስት ቀናት ያህል እዛው የተተዉ ነበሩ በማለት ይናገራሉ። ብዙ ሰዎች ተበታትነዋል። የት እንዳሉ አናውቅም ሲልም ያክላል። ወደ አልዳባህ በሚወስደው ረዥም መንገድ ያልተጓዘ ተፈናቃዮች ከኤልፋሸር በሰባ ኪሎ ሜትር ርቀት ላይ ወደምትገኘው የሰብአዊ እርዳታ ማዕከሏ ታዊላ አምርተዋል ሌሎች ወደሞ ወደ ጎረቤት ሀገር ቻጅ ሸሽተዋል። በተባበሩት መንግስታት መረጃ መሰረት ከተማዋ ከመያዟ በፊት ነበሩ ተብለው ከሚገመቱ 260 ሺህ ነዋሪዎች ውስጥ ከግማሽ በታች የሚሆኑት በምን አይነት ሁኔታ ላይ እንዳሉ አይታወቅም። የእርዳታ ድርጅቶች በርካታ ሰዎች በተጋረጡባቸው አደጋ ወይም በተፈጸመባቸው ስር ወይም ገንዘብ ስለሌላቸው እርቀው መሄድ እንዳልቻሉ ያምናሉ። የመጠለያ ካምፕ ኃላፊ የነበረው አንድም የአርኤስኤፍ ተዋጊዎች ሴቶች ወድመደፈራቸውን በማንሳት በበርካታ መልኩ የተገለጸውን የወሲባዊ ጥቃት ጉዳይ የሚያጠናክራሉ። ሴቷን ከዛፍ ጀርባ ወይም ከእኛ እይታ ርቀው ይወስዳሉ። ስለዚህ የተደረገውን በአይንሽ አትመለከችም፣ ነገር ግን እርዱኝ እርዱኝ እያለ ስትጮ ትሰሚያታለሽ። ኋላ ምትመጣና ደፈሩ የትለናለች ሲል ለቢቢሲ ዘጋቢ ተናግሯል። በመጠለያ ካምፕ ውስጥ የሚበዙ ሴቶች ናቸው። ብዙዎችም በከተማው ለሚገኙ ቤተሰቦቻቸው ወይም ወዳጆቻቸው ደህንነት ሲሉ ማንነታቸውን እንዲገልጹ አይፈልጉም። አንዲት የ19 ዓመት ልጅ በቡድኑ እየተጓዙ በነበሩበት ሰዓት የአርኤስኤፍ የፍተሻ ኬላ ጋር ሲደርሱ ታዋጊዎቹ አንዲትን ሴት ነጥለው ስለወሰዱ ያለ እርሷ ጉዟቸውን ለመቀጠል እንደተገደዱ ትናገራለች። የፍተሻ ኬላው ጋር ከመኪና አስወርደው እንደወሰዷት ስመለከት፣ በምደርስበት ኬላ በሙሉ ሴት ልጅ ይወስዳሉ ብዬ ፈርቼ ነበር ግን እዚህ እስከምንደርስ ድረስ የወሰዷት እሷን ብቻ ነው ብላለች። ወደ መጠለያ ጣቢያው የመጣችው ከታናሽ እህቷና ወንድሟ ጋር ተጉዛ ነው። ወታደር የነበረው አባቷ በጦርነት ተገድሏል። ኤልፋሽር ስትያዝ እናቷ ከተማ ውስጥ አልነበረችም። ሶስት ልጆች በእግር የሚደረገውን የሽሽት ጉዞ የጀመሩት ከአያታቸው ጋር ነበር። ነገር ግን አያታቸው ጎርኒ ከመድረሳቸው በፊት ሕይወታቸው በማለፉ እሳቸውን ጥሎ ጉዟቸውን ቀጥለዋል። በጣም ጥሩ እንደሆነ ስላላወቅን በቂ አልያዝንም ነበር ትላለች። የ19 ዓመቷ ልጅ የልብ ምቷ መኖሩን አረጋገጥኩ፤ እሷ ግን አልነቃቸም። በአቅራቢያ ያለ መንደር ውስጥ ሐኪም አገኘው። እርሱም መጥቶ አያተች ነፍሷን ሰጥታሻለች አለችኝ። ለእህቴና ለወንድሜ ስል ራሴን ለመቆጣጠር እየሞከርኩኝ ነበር። እንዴት ብዬ ለእናቴ እንደምነግራት ግን አላውቁም ነበር በማለት በወቅቱ የተሰማትን አስረድታለች። ሁሉም ሰው ግን ከፈጥኖ ደራሽ ኃይሉ ተዋጊዎች አላመለጠም የ62 ዓመቱ አሊ የአርኤስኤፍ ወታደሮች በቡድኑ የነበሩ በርካታ ወንዶች ላይ ተኩስ ሲከፍቱ ከርቀት መመልከታቸውንም ተናግረዋል ሁሉንም ወንዶች ገድለዋቸዋል ሴቶችን አልገደሉም ወንዶች ሁሉ ግን ተገድለዋል ብዙ የሞቱ ሰዎች ነበሩ እኛ ሮጠን ሮጥን ሲሉ ለቢቢሲ ተናግረዋል ብዙዎች ወደ ተፈናቃዮች ካምፕ የመጡ ሰዎች የደረሱት ባዶ እጃቸውን ነው ከተማው ዋን ለቀው የወጡ ጥቂት ነገር ይዘው ነው። በየመንገዱ ያሉ የፍተሻ ኬላዎች ለማለፍም ገንዘብ መክፈል ነበረባቸው። የመጠለያ ጣቢያ ኃላፊ የነበረው አደም የአርኤስኤፍ ተዋጊዎች ያለንን ገንዘብ፣ ስልክ ሁሉ፣ ጥሩ ልብሶቻቸውን እንኳን ወስደውብናል። በቆኑበት በእያንዳንዱ ቦታ ወደ ቀጣዩ ኬላ ከማለፋችን በፊት ወደ ቤተሰብ ደውለን ወደ ገንዘብ እንድናስተላልፍ አድርገውናል ሲል ያጋጠመውን አስረድቷል። ስለ እነዚህ ክሶች ምላሽ እንዲሰጥ ጥያቄ የቀረበለት ፈጥኖ ደራሽ ኃይሉ በንጹሐን ላይ ስልታዊ በደል እየፈጸመ ነው መባሉን አስተባብሏል። የአርኤስኤፍ አዛዥ ጄኔራል ሞሐመድ ሀምዳን ዳግሎ አማካሪ የሆኑት ዶክተር ኢብራሂም ሙካሄር የተነሳው የዘርፉ ግድያ፣ ወሲባዊ ጥቃት ወይም ንጹሐን የማንገላታት ክስ የኛን መምሪያ ያንጸባርቅም በማለት ተከላክለዋል። የማይገባ ድርጊት መፈጸማቸው የተረጋገጠ ማንኛውም የአርኤስኤፍ አባል ሙሉ ተጠያቂነት ይረጋገጥበታል ሲሉም አክለዋል። በቡድናቸው ላይ የሚቀርበው ሰፊ የሰብአዊ መብት ጥሰት ክስ በሱዳን ወታደር በሚመራው አስተዳደር ውስጥ ያሉ ኢስላማዊ አካላት በማህበራዊ ሚዲያ አማካኝነት ቡድኑ ላይ የከፈቱት ፖለቲካዊ ዘመቻ አካል ነው ብለው እንደሚያምኑም ተናግረዋል።